ነው መድብልን በጣም ፈርቶታል ለምን ፈራው? እሱ ሰውዬ ግን የብሩክ መጥፋት በጣም አስጨንቆታል በሰለሙ አላውቅም እኔም በጣም ግራ ገብቶኛል ብቻ ግን ብሩክ ችግር ውስጥ ይመስለኛል ቆይ ግን ጉድ ያልሽኝን ነገር ለምን አትነግርኝም ይህን የምነግርሽ ከነብሩቅ ቤተሰብ የሆነ ሰው አግኝተሽ መድብል ምን እንደሚያደርግና ለምን እንደመጣ ጠርተሽ የምትነግሪኝ ከሆነ ነው እሱን ለማድረግ ብር ያስፈልጋል ችግር የለውም የፍራታ ስና እሺ ግን ቅድሚያ ክፍያ መረጃው አለኝ መድብል ለምን እንደመጣ ምን እንደሚፈልግ ሁሉንም ልቅም አድርጌ እነግራቸዋለሁ አዎ ያውቃል ብሩ ከአደንዛዥስ ወደ ታይላንድ ይዞ ከወጣ በኋላ ከሰዎች ጋር ከተስማማ በኋላ ገንዘብ ተቀብሎ ክዷቸዋል ይ ምን አድርጎ ነው የካዳቸው የሰጡትን እቃ ቆሻሻ ገንዳ ውስጥ ጥሎ ልጁን አሳክሞ ተመለሰ ወንድሜን ነው ወይኔ ወንድሜ! ወይኔ ወንድሜ! ወንድሜ በህይወት መኖሩን ወይ ደግሞ መሞቱን ሳላረጋግጥ አልመጣም። እሺ ቢያንስ እንኳን አንተ እንኳን ተረጋግተት። መድብል በኤፍራት አማካኝነት መረጃዎች ደርሰውታል። ዛሬ ላይ ወንድሙ ከቤት እንደዋዛ እየጠፋበት ምክንያትም ምን ሊሆን እንደቻለም ተገልጦለታል። ሆኖም ዛሬ ላይ መሞቱንና መዳኑን ሳላውቅ እዚህ ቤት አልቀመጥም በማለት ቤቱን ለቆ ወጥቷል። ቅድስት በመድብል አወጣጥ በጣም እየተመሰለሰለችና እያሰበች ትገኛለች። ዝና ከነብሩኬ ቤት መድብል የመጣበት ጉዳይ ምን ሊሆን ይችላል፣ ምን እየተከናወነ እንደሆነ አጣሪልኝ በማለት መሀል ትልካለች። መሀሌት እስኪ ስለ መድብል አመጣጥ የምትነግሪኝ ነገር ካለ በማለት ኤፍራታን ጠይቃታለች። ኤፍራታም ገንዘብ የምትከፊኝ ከሆነ ስለ መድብል አመጣጥና ምን እየሰራ እንደሆነም ለምን እንደመጣም ምክንያቱን አንድ ባንድ ዘርዝሬ ነግርሻለውኝ፣ ያ ከመሆኑ በፊት ግን ክፍያ ያስፈልገኛል በማለት መሀሌትን እየተደራደረቻት ነው። መሀሌትም ለክፍያው እንዳታስቢ ሁሉንም መረጃዎችን አጣሪልኝ በማለት እንግዲህ ከፍ እያለት ከፍላት እንደምትችልም ቃል ገብታላታለች። ይህንን ማድረግ ከቻለች ከዝናም ቃል የተገባላትን ነገር ሊተገብርላት እንደሚችልም ነግሯታል። ፍራታ እየተለየ ኢንፎርሜሽን ካለ በሚልም እሷን እየተለማመጠች ትገኛለች። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዛ እያልኩኝ ምሳሌ ድራማ ክፍል ሰባ ስድስት ምን አዲስ ነገር አለ አብረን የምንመለከት ይሆናል። እንግዲህ በባለፈው ክፍል መድብል ወንድሜ ወደ አካውንቱ ብዙ ገንዘብ ገብቷልና፣ ይህንን ገንዘብ ያስገቡለት ሰዎች እነማን እንደሆኑ ባካ አጣራልኝ በማለት ለጓደኛው ስልክ በመደወልም እንዲያጣራለት አድርጓል። ይህ ገንዘብ ሲጣራ ከአንድ ወንጀለኛ ሰው የተላከ ነበርና ካሌብ መሲሳ ከሚባል ሰው ጋራ ግንኙነት እንዳለው፣ ይህ ሰው ደግሞ በአዲስ አበባ ከተሞች አንደኛው ወንጀለኛ እንደሆነ ሚያውቃልና እንዴት ከዚህ ሰው ጋር ግንኙነት ሊኖረው ቻለ? ወይኔ ወንድሜ እያለም እያለቀሰ ነው። እንግዲህ በዚህ መጨናነቅ ሳለ ምሳሌ መታ ልቅ ሰውን ስለሰማች ምንድን ነው በማለት ለመጠየቅ ስትሞክር፣ ወደሆኑ ነበር ርዕሱን የቀየረው ቅድስት። እስኪ አንዳንድ ሙዚቃዎች ክፈችና እንደንስ በማለት ከቅድስት ጋር ዳንስ ይጀምራሉ። ቅድስት በዳንሱ ብዙም አልገፋችበትም። ሆኖም ቅድስት ስትቀመጥ ምሳሌ ተተካች ብቻ ባቷ በጭንቅ ውስጥ መሆኑን እንዳታውቅ የሚያደርገው ጥረት የለም። እናም ከሻሸመኔ መልስ ከማሌት ጋር ተገናኝቶ ነበረ። ሻሸመኔ ስለሄድክበት ጉዳይ ተሳካለ ሆይ በማለት ጠይቀዋለች። ወይስ ሉላ ከዛለች የሚል ግምት ስላለ ነው ለምንድነው የሄድከው በማለት ጠይቀዋለች። ሆኖም ዝና አይ ሉላንማ ብፈልጋት እስካሁን አላገኘዋትም፣ ለማንኛውም የሄድኩበትን ጉዳይ ለመናገር ግዴታ የለብኝም በማለት በግልጽ አልነገራትም። ሌትም አሁን በውበቷ ዝናን ጠብ ማድረግ ትፈልግ ነበርና እስኪይኝ አላምርም ከኔና ከሉላስ በማለት እራሷን ከሉላ ጋር ለማወዳደር ሞክራለች። ዝና ግን አንቺና ሉላ የሰማይና የምድር ርቀት አላችሁ፣ ና በጣም ጎበዝ ሴት ናት። ሉላ እኮ እናትም እህትም ሁሉ ነገር የነበረች፣ አንቺ ደግሞ ስግብግብ የጥቅም ሰው ነች። አንድና አንድ የሚታይሽ ሰዎችን በጭካኔ እየጎዳሽ የራስሽን ፍላጎት መሙላት ብቻ ነው በማለት በስድብ እንደተለመደው እያጠረግዳት እና እያዋረዳት ነበር። አንቺ ጋር ከተገናኘው በኋላ አንድም ነገር ልታሳኬ አልቻልሽም። በመጀመሪያ እንኳን ስለ ሉላይ የተሰጠሽን ሚሽን በደንብ መተግበር አልቻልሽም። እስኪ ምን ትሰሪያለሽ ከእኔ ጋራ እንደ ሙጫ ተጣብቀሽም እያለ ከሱ የምትፈልገው ጥቅም ብቻ እንጂ ከታዘዘችው ውስጥ አንዱንም መተግበር ስላልቻለች በጣም ተናዶባታል። ታዲያ አሁን የተሰጣት ትእዛዝ ቢኖር ከነብሩኬ ቤት ምን እየተከናወነ እንደሆነና ብል ስለምን እንደመጣም በደንብ አጣርተሽ ንገሪኝ ብሏታል። ደግሞ እኮ ሲያስፈራ በጣም ጨካኝ ይመስላል አለችው። ይህንን ስትል ልታስፈራርኛ ትሞክሪ በማለት በጥፊም ሊያጠናግራት እየሞከረ ነበር። ካሌትም እንግዲህ በዝና አማካኝነት የተሰጣትን ትእዛዝ ወደ ተግባራዊ ለመቀየርም ኤፍራታን እየጠየቀቻት ነው ለመድብል አመጣጥ የምታወቂው ነገር ካለና እነ ብሩኬ ቤት ምን እየተከናወነ እንደሆነ ልትነግሪን ትችያለሽ በማለት ኤፍራታን ነገረቻት። ኤፍራታም ለዚህ ጥያቄሽ ክፍያ ያስፈልጋል፣ ገንዘብ ከሰጠሽኝ መድብል ስለመጣበት ጉዳይ አንድ ባንድ ዘረዝርልሻለሁ ነገር ግን ይህ ከመሆኑ በፊት ቅድሚያ ገንዘቡን ቁጭ ስታደርጊ እነግርሻለሁ ብላታለች። ሆኖም የኤፍራታ ጥያቄም አሁን መረጃዎችን ለመድብል አሳልፋ ለመስጠት እምቀ አምጣለች እና። ሻሸመኔ የሄደበት ምክንያትም ምንድን ነው? ዝና ምን አወራሽ ስለ ብሩኬ በማለትም ጠይቃታለች። ማለትም አንድ ባንድ ነበር በዝርዝር የነገረቻት ብሩኬ ወደ ውጭ ሀገር ከመሄዱ በፊት ማለትም ምሳሌ ለማሳከም ቤቱን ሳይሸጥ አደንዛዥ ዕፅ ጋራ በተያያዘ እነዚህ ሰዎች ወደ ውጭ ሀገር ወስዶ እንዲሸጥላቸውና ብዙ ገንዘብ እንደ ሰጠውም፣ እዛም ከመሳፈሩ በፊት ቆሻሻ ገንዳ ውስጥ ጥሎት እንደተሳፈረም ተሳፈረም ትነግራታለች። ኤፍራታም እንደዚህ መረጃዎችን አንድ ባንድ ከወሰደች በኋላ ቀጥታ ለመድብል ስልክ በመደወል አዎ አዲስ መረጃ አግኝቻለሁኝ አሁኑኑ ልነግርህ እፈልጋለሁ በማለትም ነግረዋለች። መድብል ይህንን ጉዳይ የሆነ ሬስቶራንት ተገናኝተን እንድታወርኝ ይፈልጋለሁኝ በማለትም እንዲገናኙ ቀጠሮ ይይዛሉ። ፍራጣም ከአስራ ስምንት ዓመት በኋላ ያገኘቻቸው ቤተሰቦች በተለይ ውሀን የመሰለ እህት በማግኘቷ እጅግ በጣም ደስተኛ እንደሆነች ና እንዲሁም ከዛ ቤተሰብም በፍቅር ከሚያዩዋት አቤጌን በስተቀር ሌሎቹ ግን በጣም ደስ የሚሉ ትህትናቸው ውብና ድንቅ እንደሆኑም እየገለጸች ነበረ። በእርግጥ በእንጀራ እናቷ አማካኝነት ተቀባይነትን ባታገኝም ነገር ግን ለልጆቿ ያላት ፍቅር በጣም የሚያስገርም ነው በማለት እየነገረችው ነበረ። ሆኖም ሞገሴ፣ በጣም የሚያስገርመው ነገር አባትሽ ሀብታም ነው ቆንጆ መኪናና ቤቱም የሚያምር ነው በማለት እየነገራት ነበር። ጣ ግን እኔ ቤተሰቦቼን አግኝቼ ፍቅሩን እንጂ ያለውን ሀብት ግን እንድች ብዬ አልተመለከትኩም በማለት ነግረዋለች። ዱላም አሁን ላይ ከዝና ተገላግላ ከሞገሴ ጋር ህይወትን ማስቀጠል መቻሏ በጣም ደስተኛ አድርጓታል። ሆኖም ሁለታቸው እርስ በርስ በመተሳሰብ ደስ የሚል ጊዜን እያሳለፉ ነው። መድብልና ኤፍራታም በተቀጣጠሩት መሰረት ወደ ሬስቶራንት ሊገናኙ ሊወጣ ሲል ቅድስት የት ሊትሄድ ነው በማለት እየጠየቀችው ነበረ። መድብልም እስኪ ስለ ብሩኬ አንዳንድ ነገሮች አውቃለሁ የሚል ሰው ነው እየደወለልኝ፣ ከዚህ ሰው ጋር ልገናኝና የሚሆነው ይሆናል በማለት እዛ በኋላ ለፍለጋም ቢሆን መረር ብሎ መሰለፍ እንዳለበትም ለቅድስት እየነገራት ነበረ። ቅድስትም ይቅናህ በማለት መድብልን ሸኝተዋለች። ሆኖም ከኤፍራታ ጋራ በመገናኘት እስኪ ስለ ብሩኬ ምን አዲስ መረጃ ሰምተሻል፣ እናስ ሻሸመኔ ሄደው ለምንድ ነው እስኪ ንገሪኝ በማለት ጠይቋታል። ኤፍራታም እየሰማችውን መረጃ አንድ ባንድ ለመድብል ነግረዋለች። ማለትም ቤቱን እንዳልተሸጠ የነገራት ዝና ነው አይደለ፣ ለማህሌት በማለትም ሲጠይቃት ዝና ለማህሌት እንደነገራትና ቤቱን ሳይሸጥ ምሳሌን ያሳከመበት ከአደንዛዥ እጽ ጋር በተያያዘ ብሩኬ ወንጀል ሰርቶ እንደሆነም በግልጽ ለመድብል ነግረዋለች። እንግዲህ ይህንን ኮኬን ከተቀበለ በኋላ ወደ ቆሻሻ በመክተትም ገንዘቡን ተቀብሏቸው እነዚህን ሰዎች እንደከዳቸውና በውጭ ሀገር ጉዞውን አሳክቶ እንደተመለሰ ምን ነግረዋለች ማለት ነው። መድብል ይህንን ሲሰማ በጣም ደንግጧል። አይ ወንድሜ ለልጁ ሲል ያልከፈለው መስዋዕትነት የለም፣ ዛሬ ላይ ደግሞ ያላሰበው ወንጀል ገጠመው በማለት በጣም እያዘነና እያለቀሰ ነበር። በእስከ መጨረሻም ስሜታዊ ሆኖና ተናዶ ነው ወደ ቤት የተመለሰው። ቅድስትን በበኩሏ ፎቶዎችን እያገለባበጠችና እያየች ስቃይ ውስጥ ናት። አንዳንድ ምሳሌ ስትመጣም ላለማስመሰል እየሞከረች ነው። ሆኖም በስከ መጨረሻ መድብል ወደ ቤት በሚመጣበት ሰዓት ምን አዲስ ወሬ ያገኘህ? በማለትም ጠይቀዋለች። በጣም ከባድ ነው፣ ምን ብዬ ስነግርሻለውኝ? ከእንግዲህ በኋላ ስቤት ምን ላደርግ እቀመጣለሁኝ? ወንድሜ መሞትና መኖሩን ወጥቼ ማረጋገጥ ይኖርብኛል። በማለትም እሷን አመናጭቋት ነበረ ቤቱን ትቶ የወጣው። ቅድስት ምጋሼ ምን ገጥሞት ይሆን እያለች በጣም እያለቀሰች ና እያዘነች። አንዳንዴም ደግሞ በጾለት እባክህን አምላኪ ሆይ ስለ ብሩኬ መጥፎ ነገር አታሰማን በማለትም እየጸለየች ትገኛለች። ሆኖም ብሩኬ እንግዲህ ከአደንዛጅ ዕፅ ጋር በተያያዘ እጁ እንዳለበት ና ምናልባትም ፖሊስ ቢያገኘው ወንጀለኛ ሆኖ ወደ እስር ቤት የሚገባበት አጋጣሚ እንደተፈጠረ ነው። ሆኖም ግን ብሩኬ እስር ቤት ነው ወይስ ደግሞ በወንጀለኛ ሰዎች ቁጥጥር ስር ውሎ ነው ለማለት እጅግ በጣም አስቸጋሪ የሆነበት ጊዜ ነው። ወንድሙም እንግዲህ ወንድሜን ሳላገኝ ወደ ቤት አልመለስም በማለት ምናልባትም ፍለጋው ተሳክቶለት ወንድሙን የሚያገኝበት አጋጣሚ ይፈጠር ይሆን? አብረን የምንመለከት ይሆናል። ማህሌትና የዝና ጥምረትስ ወዴት ሊደርስ ይችላል? በእርግጥ ማህሌት ጥቅመኛና ጨካኝ መሆኗን በደንብ ተረድቷል። በሚቀጥለው ክፍልስ ምን አዲስ ትዕይንት እንመለከታለን? ብሩኬ ይመለሳል ወይስ እንደወጣ አሁንም በፍለጋ ይቀጥላሉ? በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።